ጤና ጣቢያም ሆስፒታልም ስለገባ በግልም ዝም ብሎ ወደ ወገሻ ቤት ምናምን ስብራት ብዙ ስላለ ወስዶ እዛም የሞቱ አሉ። የከተማው ባለስልጣናትና ነዋሪዎችን በማነጋገር ዜናውን የላክልን ዓለም ነው መኮንን ነው። በቡታጅራ ከተማ ሁከትና ብጥብጥ አስነስቷል ሲል የጠረጠራቸውን አርባ ሰባት ሰዎች በቁጥጥር ስር መዋሉን ፖሊስ ገለጠ። የምስራቅ ጉራጌ ዞን ፖሊስ ባለፈው እሁድ በቡታጅራ ከተማ በተካሄደው ተቃውሞ በሁከት እጃቸው አለበት በሚል የጠረጠራቸውን እየያዘ እንደሚገኝ አሳውቋል። በቡታጅራ ከተማ የሰው ህይወት የቀጠፈው ተቃውሞ መነሻ የሲናኖ ሴራ ከተባለው ባህላዊ የሽምግልና ስርዓት የባለቤትነት ጥያቄ ጋር በተያያዘ መሆኑን የከተማው ነዋሪዎች ተናግሯል። የሽምግልና ስርዓቱ የባለቤትነት ጥያቄ የተነሳው የቤተ ጉራጌ አካል በሆኑት የመስቃንና የዶቢ ማህበረሰብን እንወክላለን በሚሉ ወጣቶች መካከል መሆኑንም ነዋሪዎች አስረድቷል። የሶስት ሰዎች ሕይወት ካለፈበት ከእሁዱ ተቃውሞ በኋላ በአሁኑ ወቅት ከተማይቱ ሙሉ በሙሉ ወደ መደበኛ እንቅስቃሴ መመለሷን የከተማው ነዋሪዎች መናገራቸውን የሐዋሳ ወኪላችን ሸዋንግዛው ወጋየው ዘግቧል። የኮንጎ ዲሞክራሲያዊ ሪፐብሊክ ከፍተኛ ወታደራዊ ፍርድ ቤት የቀድሞ ፕሬዝዳንት ጆሴፍ ካቢላ ላይ የሞት ፍርድ በየነባቸው። ኪንሻሳ የሚገኘው ወታደራዊ ፍርድ ቤት ጆሴፍ ካቢላ ላይ ትናንት ማምሻውን የሞት ፍርዱን የበየነው በአገር ክህደት፣ በጦር ወንጀሎች መመሳጠርና በወንጀል ተባባሪነት ጥፋተኛ ናቸው በሚል ነው። አንድ የጆሴፍ ካቢላ የቅርብ ሰው ስለ ሞት ፍርዱ ቀጣዩን ብለዋል። የወታደራዊውን የወንጀለኛ መቅጫ ህግ አንቀጽ ሰባትን በመተግበር ፍርድ ቤቱ ከፍተኛ የሚባለውን ፍርድ ማለትም የሞት ቅጣት በይኗል። በፕሬዝዳንት ፌሊክስ ሼሴኬድ የሚመራው የኮንጎ መንግስት ጸረ መንግስት ሲል የፈረጀው የኤም 23 አማጺ ቡድንን ጆሴፍ ካቢላ ይተባበራሉ ሲል ከጎረቤት ሩዋንዳ ጋር በአንድነት ከሷል። ወታደራዊ ፍርድ ቤቱ ያስተላለፈውን የሞት ፍርድ የጆሴፍ ካቢላ ፓርቲ ፖለቲካዊ ሲል ውድቅ አድርጎታል። ጆሴፍ ካቢላ ላይ የሞት ፍርድ የተበየነው በአካል ባልተገኙበት ነው። ጆሴፍ ካቢላ በአማጽያን በተያዘች ከተማ ውስጥ ባለፈው ሐምሌ ወር መጨረሻ ጊዜ በአደባባይ ከታዩበት ጊዜ ጀምሮ የት እንዳሉ አይታወቅም። የሞት ቅጣቱም እንዴት እንደሚፈጸም ወዲያው አልታወቀም። ሆኖም ኪንሻሳ የሚገኘው ፍርድ ቤት የቀድሞ ፕሬዝዳንት በአስቸኳይ እንዲታሰሩ አዟል። በጀርመን ሚንሽን ከተማ ዛሬ በቦምብ ጥቃት ስጋት የተነሳ ኦክቶበር ፌስት በሚል የሚታወቀው የቢራ ፌሽታ ለብዙ ሰዓታት ተዘግቶ ቆየ። ፖሊስ ፌሽታው ማምሻውን እንደሚቀጥል አሳውቆ ነበር። በየዓመቱ የሚከናወነው ባህላዊው የቢራ ፌሽታ ዛሬ ለሰዓታት ተዘግቶ የቆየው ፖሊስ በከተማይቱ ውስጥ የሚገኝ አንድ ህንፃ ላይ ፍንዳታ ተከስቶ በሰዓት ከተያያዘ በኋላ ነው። የአደጋው መንስኤ የቤተሰብ ጠብ ሳይሆን እንዳልቀረ ተዘግቧል። አደጋ ከደረሰበት ህንፃ በጥቂት እርምጃዎች ርቀት በሚገኝ ሐይቅ ላይ አንድ ተጠርጣሪ የ57 ዓመት ጀርመናዊ ዜጋ ቆስሎ ተገኝቷል። ከሚንሽን ከተማ አቅራቢያ ከምትገኘው ጎረቤት ሽታርንቤርግ ከተማ የመጣ ነው የተባለው ተጠርጣሪ በኋላ ላይ መሞቱም ታውቋል። ይህ ተጠርጣሪ በኦክቶበር ፌስት ላይ ጥቃት ለመሰንዘር የዛተበት ደብዳቤ በመገኘቱ ነበር ፌሽታው ለሰዓታት የተዘጋው። የተጠርጣሪው የ81 ዓመት እናትና የ አንድ ዓመት ሴት ልጁም ቆስለው ሐኪም ቤት መግባታቸው ተዘግቧል። ቃጠሎ በደረሰበትና እስካሁን ማንም ባልገባበት ቤት የተጠርጣሪው አባት ሳይሆኑ አይቀሩም የተባሉ የቤቱ ባለቤት የዘጠና ዓመት አዛውንት ሬሳ በሰው አልባ ጥያራ ቀረጻ መታየቱን ፖሊስ አሳውቋል። የሚንሽን ከተማ የቢራ ፌሽታ በየዓመቱ በሚሊዮን የሚቆጠሩ ጎብኚዎችን ወደ ከተማይቱ በመሳብ ይታወቃል። መስከረም አስር ቀን የጀመረው የዘንድሮ ፌሽታ ሊጠናቀቅ አራት ቀናት ይቀሩታል። የጀርመኑ ግዙፉ አየር መንገድ ሉፍታንዛ አውሮፕላን አብራሪዎች ከጡረታና ጥቅማ ጥቅሞች ጋር በተገናኘ ያለመስማማት የስራ ማቆም አድማ ሊጠሩ እንደሚችሉ አስጠነቀቁም። አብራሪዎቹ ከሉፍታንዛ ጋር ዛሬ ያደረጉት ድርድር አለመሳካቱ ቢገለጥም አድማውን መች እንደሚጠሩ ግን ይፋ አልተደረገም። ሉፍታንዛ በቁጥር 4800 የሚጠጉ የአውሮፕላን አብራሪዎቹ ጥያቄን እጅግ ብዙ ወጪ የሚያስወጣ ሲል አለመቀበሉም ተዘግቧል። አውሮፕላን አብራሪዎቹ ከስምንት ዓመታት በፊት በሉፍታንዛ የተካሄደው ለውጥ ጥቅማ ጥቅማቸውን እንዳሳጣባቸው ይናገራሉ። በየጊዜውም የስራ ማቆም አድማ በመምታት ይታወቃሉ። የዩናይትድ ስቴትስ ፕሬዚዳንት ዶናልድ ትራምፕ አገራቸው ከውስጥ የሚነሳ ጦርነት እንደተጋረጠባት ለጄኔራሎቻቸውና ለከፍተኛ የጦር መኮንናቸው ተናገሩ ወደፊት በሚነሱ የሲቪል ነውጦች ላይ ፈጣን እርምጃ የሚወስድ ጦር ሰራዊት ለማዋቀር የሚያስችለው ለውጥ ላይ መፈረማቸውንም ይፋ አድርጓል። ፕሬዚዳንቱ ዛሬ ቨርጂኒያ ኳንቲቾ ውስጥ በጠሩት ያልተለመደ ስብሰባ በመላው ዓለም የተሰማሩ ከፍተኛ የጦር መኮንኖቻቸው በአጠቃላይ እንዲገኙ የግድ የሚጠይቅ ነበር ተብሏል። ዶናልድ ትራምፕ ለጄኔራሎቻቸው የውጭ አገራት ድንበሮችን ለማስጠበቅ በትሪሊዮን የሚቆጠር ዶላር እንዳፈሰስ ነው ሁሉ በእናንተ እርዳታ የሀገራችንን ድንበር እንከላከላለን ማለታቸውም ተዘግቧል። ስብሰባውን ያስጀምሩት የፔንታጎን ኃላፊ ፔቴ ሄክሴት በዘር በጾታ ኮታና ታሪክን በማጣቀስ ሲሰጡ የነበሩ ወታደራዊ ሹመቶች ስተት እንደነበሩ በመጥቀስ ማሻሻ ይደረጋል ብሏል። በዋናነት የዘር ልዩነት፣ የጾታ እኩልነትና የግብረሰዶም መብቶች ላይ የሚያተኩረው በእንግሊዝኛው ዎክ የተሰኘውን ቃል በመጥቀስም የወክ ሚኒስተር ሆነናል ሲሉ በመሳለቅ የቨርጂኒያውን ስብሰባ አስጀምሯል። የሰቡ ጄኔራሎች ሲሉም አንዳንዶችን ወርፏል። ኃላፊው የዩናይትድ ስቴትስ መከላከያ ሚኒስትርን ስያሜ በቅርቡ ወደ ጦር ሚኒስተርነት ቀይረውታል። ፔቴ ሄክሴት በፕሬዚዳንት ዶናልድ ትራምፕ የዩናይትድ ስቴትስ የጦር የለውጥ ሂደት ግንባር ቀደም አራማጅ መሆናቸው ይታወቃል።